ለኮሮና ቫይረስ በሽታ ምላሽና ዝግጁነትን በተመለከተ ባለፉት 24 ሰዓታት ለ74 ሰዎች የኮሮና ቫይረስ ወይም ኮቪድ-19 የላቦራቶሪ ምርመራ የተደረገ ሲሆን በዛሬ ውለት በምርመራው መሰረት ስድስት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ስለዚህ በአጠቃላይ በቫይረሱ በሀገራችን የተያዙ ሰዎች ቁጥር 35 ደርሷል። እነዚህ ሁሉም ታማሚዎች ኢትዮጵያውያን ሲሆኑ አምስቱ ከአዲስ አበባና አንድ ከድሬዳዋ ናቸው። ከነዚህ ታማሚዎች መካከል ሁለቱ የጉዞ ታሪክ ያላቸውና ና ከዱባይ የመጡ የመጀመሪያው የ35 ዓመት ወንድ ከዱባይ በመጋቢት አስር የመጣ ሁለተኛው የ30 ዓመት ወንድ ከዱባይ በመጋቢት ስምንት የመጣ ሲሆን እነዚህ ሁለቱም አስገዳጅ ኳረንቲን ከመጀመሩ በፊት ወደ አገር የገቡ ናቸው። ሌላ የ28 ዓመት ወንድ የጉዞ ወይም ታሪክ ወይም ከሌላ የኮቪድ-19 በሽታ ያለው ሰው ጋር ግንኙነት የሌለው ነው። የ56 ዓመት ወንድ እንደዚሁም ከአዲስ አበባ እና የ30 ዓመት ወንድ ከአዲስ አበባ እንደዚሁ ያላቸው ግንኙነት በመጣራት ላይ ቢገኝም እስካሁን የታወቀ ከበሽታው ጋር የተያዘ ሰው ጋር ግንኙነት እንዳላቸው አልታወቀም። የውጭ ሀገር ጉዞም የላቸውም። ከድሬዳዋ የተገኘው የ33 ዓመት ሴት ከዚህ ቀደም ድሬዳዋ ላይ በኮቪድ-19 እንደተያዘ የተገለጸው ሰው ጋር ቅርብ ንክኪ የነበራት ግለሰብ ነች። ይህ መረጃ እስከተደራጀበት ሰዓት በሀገራችን የኮሮና ቫይረስ ሁኔታ ዙሪያ በአጠቃላይ የተከናወነው የላብራቶሪ ምርመራ 1222 ሲሆን በእነዚህ እስካሁን በቫይረሱ ከታዩ ተይዘው በለይቶ ሕክምና ካሉት ውስጥ ሁለቱ በጽኑ ሕክምና ውስጥ የሚገኙ ሲሆን ሶስት ሙሉ ለሙሉ ያገገሙ ከዚህ ቀደም የገለጽናቸው ይገኙበታል። በዚህም መሰረት በአጠቃላይ የኮሮና ቫይረስ ሕክምናና ዝግጁነትን እንደ ሀገር የሚሰሩ ስራዎች አሁንም ተጠናክረው ቀጥለዋል። በክልሎችም በአዲስ አበባም ለይቶ ሕክምና ማዕከላትን የማዘጋጀትና የማጠናከር ስራ፣ የላብራቶሪን የማጠናከር ስራ፣ እንደዚሁም በባለሙያዎች በኩል ተጨማሪ ባለሙያዎችን በቅጥር በማሰማራት ስልጠናን በመስጠት የተለያዩ ስራዎች እየተሰሩ ይገኛል። በተለይ በዚህ ስራ ዙሪያ ከጤና ባለሙያ ማህበራት ጥምረት ጋር የጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት በቅርበት እየሰራ ይገኛል። ይሄ ጥምረት የተለያዩ ቡድኖችን አዘጋጅቶ በተለያዩ የወረርሽኙ ምላሽ መሰጠት የሚያስፈልጋቸው ሁኔታዎች ላይ በህክምናው ዙሪያ፣ በቅኝቱ ዙሪያ፣ የኢንፌክሽን መቆጣጠር ዙሪያ እንደዚህ የመሳሰሉ የተለያዩ ቡድኖች ተቋቁመው ኤክስፐርት የሆኑ ምክሮችን ለቀጣይ የሚያስፈልጉ አቅጣጫዎችንም ለመስጠት ድጋፍ እየሰጡ ይገኛል። ይሄ ደግሞ ለምንሰጠው ምላሽም ትልቅ አስተዋጽኦ የሚኖረው ይሆናል። ባለሙያዎቻችንም በየተሰማሩበት ይህንን የኮሮና ቫይረስን ወረርሽኝ ለመግታት አስፈላጊውን ነገር ለመስጠት በቁርጠኝነት እያገለገሉ ይገኛል። ለዚህም ስራ እንግዲህ እንደ ሀገርም እንደ ጤና ሚኒስቴርም አስፈላጊ የሆኑ ግብዓቶችን ለማሟላት ያሉ የተለያዩ ክፍተቶች ቢኖሩም በርካታ ስራዎችም ያንን ለመፍታትና በቂ አቅርቦት እንዲሰራጭ ለማድረግ ስራዎች እየተሰሩ ይገኛሉ። በዛሬ ዕለትም ለሁሉም ክልሎች የኢንፌክሽን መከላከያ የማስኮችን፣ ጓንቶችን፣ የፊት ጭንብሎችን እንደዚሁም የመከላከያ ቱታዎችን፣ ሌሎችም መሳሪያዎች በየክልሉ በኢትዮጵያ መድኃኒት አቅርቦት ኤጀንሲ ማከፋፈል ተጀምረዋል። ይሄ ሁለተኛ ዙር የዚህ የኮሮና ቫይረስ በሽታ መከላከልና ዝግጁነት ስራ ከተጀመረበት ጀምሮ ይሄ ሁለተኛ ዙር ስርጭት ሲሆን አስፈላጊ ሲሆን ደግሞ ክፍተቶችን በመሀል እየተሞሉ ይገኛሉ። በተጨማሪ ግን እንደ ሀገር የሚያስፈልገው ለዚህ ግብዓት የሚያስፈልጉትን ለኢንፌክሽን መከላከል እንደዚሁም ሕክምናውን ለማጠናከር የጽኑ ህሙማንን እንደዚሁም አስፈላጊው ሕክምና ለማጠናከርና ፋሲሊቲዎችን ለማደራጀት የሚደረገው ስራ ላይ በግዥም በእርዳታም እየተጠየቁ ያሉ ስራዎች እንደዚሁ ቀጥለዋል። ስለዚህ ለዚህ የኮሮና ቫይረስ ዝግጅትና ምላሽ እየተሰሩ ያሉ በርካታ የሆኑ በማህበረሰቡም እየተሰጡ ያሉ ጊዜን በመስጠት ሙያን በመስጠት በገንዘብም የተለያዩ ድጋፍ እየተደረጉ ይገኛሉ። እነዚህም እንግዲህ ለምንሰራው ስራ ትልቅ አስተዋጽኦ ስለሚኖራቸው እስካሁን እየተደረገ ላለው ድጋፍ እያመሰገንን አሁንም ተጠናክሮ እንዲቀጥል ማሳሰብ እና መጠየቅ እንፈልጋለው። ስለዚህ አሁንም ህብረተሰቡ የበሽታውን ስርጭት ከግምት ውስጥ በማስገባት አስፈላጊውን ጥንቃቄ ማድረግም እያንዳንዱ ግለሰብ እንዲቀጥል በተለይ በቫይረሱ ደግሞ መያዛቸው ከተረጋገጡ ሰዎች ጋር የቅርብ ንክኪ ያላቸው ግለሰቦች አሁንም በአፋጣኝ በ8335 ወይም በ952 ስልክ በመደወል ወይም በያሉበት ክልል በተዘጋጁ ነጻ የስልክ መስመሮች በመደወል ሪፖርት እንዲያደርጉ፣ ያም አስቸጋሪ ሆኖ ከተገኘ አካባቢያቸው ለሚገኙ የጤና ተቋማት እንዲያሳውቁ እናሳስባለን። አሁንም እያንዳንዳችን ርቀትን በመጠበቅ እጅን አዘውትሮ በመታጠብና አካላዊ ርቀትን በተለይ ዘወትር በመጠበቅ የበሽታውን ስርጭት ለመከላከል የበኩላችንን ጥረት አሁንም እንድንቀጥል እናሳስባለን። አመሰግናለሁ።